ምላምን መዋል ያለብን አላህ ሱብሓነሁ ወተዓላ ከወንድም ከሴትም ወጣትን ወጣት ያደረገው አላህ በብቸኝነት እንዲመለክበት ነው። እንዲህ ይላሉ ረሱላችን ሰለላሁ ዓለይሂ ወሰለም፣ ሸባበከ ቀብለ ሀረሚክ። አንተ ወጣት ሆይ አንቺ ወጣት ሆይ ወጣትነታችሁን ተጠቀሙ ከመሸምገላችሁ በፊት ይላሉ። ሽምግልና ይመጣል፣ ማርጅት ይመጣል። የዛን ዒባዳ ላድርግ ብትሉ አይገኝም። አሁን ቁራን ልጆቻችሁ ቁራን ያሳፈዛችሁ ቅድም ቁርአን ሲቀርቡ የነበሩ እኔም ባሐፈዝኩኝ ብላችሁ አልተመኛችሁ? አሁን ግን አለፈ፣ ጊዜው አልፏል። እንዴ አልፏል? አላለፍም። አሁንም ማሐፈዝ ይቻላል። አባቶች ሆይ ማሐፈዝ ይቻላል። እናቶች ሆይ ማሐፈዝ ይቻላል። አዎ የወጣትነቱ ጊዜ አልፎባችሁ ሊኖር ይችላል። የመሐፈዙ ጊዜ ግን አላለፈምና አሁንም በልጆቻችሁ ሐፈዙ። እነዚህ ልጆቻችሁ ያሳፍሷችሁ፣ ያስቀሯችሁ፣ ምችሉትን ያልሐፍዙ። ሙሉን ጁስ ሰላሳውን ጁስ ከጨረሳችሁ አልሐምዱሊላ፣ ካልሆነሳ አንድ ሱራ መሐፈዝ ሁለት ሱራ መሐፈዝ ትልቅ ነገር ነው። ስለዚህ ወጣቶቻችሁን ወጣት ልጆቻችሁን ለዲኑ ልታበረክቷችሁ ይገባል። እስላምን እንዲከድሙ ዳዕዋ ላይ እንዲሰማሩ ዕልም መቅራት ላይ እንዲሰማሩ እስላማዊ በሆኑ ዘርፈ ብዙ በሆነ ስራ ላይ እንዲሰማሩ ልታደርጓቸው ይገባል። ወጣቶች ወደ ኢማምነት መምጣት አለባቸው። ኢማም መሆን አለባቸው። ወጣቶች ኸጢብ መሆን አለባቸው። ወጣቶች ዳዒ መሆን አለባቸው። ወጣቶች ዓሊም መሆን አለባቸው። ወጣቶች ቀጣይ ትውልድ ወጣት ነው። ኢትዮጵያ አብዛኛው ትውልድ ወጣት ነው። ወጣቱን ከመስጅድ አርቀን፣ ከዳዕዋው አርቀን፣ ከኢማምነት አርቀን ለማን ነው የምናስረክበው? ወዴት ነው የምንገፋው? አሁን ያሉት የመስጅድ ኢማሞች፣ ዑለማዎች፣ ሙፍቲዎች ነገ ወደ አኼራ ይሄዳሉ። ማን ነው እነሱን ሚተካው? አሁን ወጣቱን ከላዘጋጀን ወደ መድረክ ከላመጣ ነው ወደ ፊት ለፊት ከላመጣ ነው ማን ነው ይተካል ወደ አመራር ቦታ ጭምር ወደ አም ወመስጂድ ኮሚቴነት በልማት ዙሪያ ሊሆን ይችላል፣ በኮሚቴነት ሊሆን ይችላል፣ በመጅሊስ አመራር ዙሪያ ሁሉ ሊሆን ይችላል። ወጣቶች መግባት አለባቸው። በአዲሱ ጉልበታቸው፣ በአዲስ ነሻጣቸው ለእስላም እንዲሰሩ ልናደርግ ይገባል። ይህ ነው ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብሎ ይገልጹታል የቅያማ ዕለት

ወጣትነቱን ያሳለፈ ወጣት የቅያማ እለት በአላህ ጥላ ስር ይሆናል አሉ ረሱላችን صلى الله عليه وسلم አንተ ወጣት ወይ አንቺ ወጣት ወይ፣ ይህ ሐዲስ እናንተን ነው የሚመለከተው። ወሻቡ ነሳ فی عبادت الله عز وجل ላንተ ለወጣቱ የተነገረ ነው። ላንቺ ለወጣቷ የተነገረ ነው። መስጅዶች በወጣቶች መሙላት አለባቸው። ሰፈለወል በወጣቶች መሙላት አለበት። ተራዊህ በወጣቶች መሙላት አለበት። የመስጂድ ኺድማ በወጣቶች መሙላት አለበት። እናንተ ወጣቶች እያላችሁ የመስጂድ ኺድማ ማን ነው የሚከድሙ? መስጂዶቻችን ማማር አለባቸው፣ መዋብ አለባቸው፣ የሚማሩ መሆን አለባቸው። በማን ኻዲምነት? በወጣቱ በወጣቷ። ለእያንዳንዱ ስላማዊ ስራ ክፍያ መጠየቅ የለበትም። ደሞ አለ ሚያፀዳ በክፍያ መሆን የለበትም። ወጣቱ ጉልበትን ለመችን አስቀመጥከው? ጉልበትሽ ለመችን አስቀመጥሽው? ይህ ጉልበት ይከዳል፣ ወጣትነቱ ይሄዳል። በኋላ መቆጨት ነው የሚሆነው፣ በማይጠቅምበት እለት ማት ነው። ስለዚህ ወጣትነትን አላ ሲሰጠን በወጣትነታችን ኢባዳ እንድናደርግ ነው፣ እስላምን እንድንከደም ነው፣ ለአሄራችን እንድንሰራ ነውና ሙተን የቅያማ ቀን አላህ ፊት ስንቀርብም አላህ ይጠይቀናል ወአን ሸባቢህ ፊማ አብላህ ወጣትነትህን በምን ጨረስከው የት ወሰድከው ብሎ አላህ ይጠይቃል። እንግዲህ ወጣትነት ያለፈባችሁ ለወጣትነት ጊዜያችሁ እስቲግፋር አድርጉ በወጣትነት ጊዜያችሁ መስድ ካልገባችሁ በወጣትነት ጊዜያችሁ ዕልምን ካልቀራችሁ